መረጆች እንደሚናገሩት ባለፉት ሁለት እና ሶስት ወራት ውስጥ በፍጥነት ገደብ ምክንያት ብዙ ተሽከርካሪዎች ሲቀጡ ተስተውሏል። ይህም ከሆነበት ምክንያት ቀዳሚ ተደርጎ የሚጠቀሰው የምታሽከርክሩት አሽከርካሪ የተፈቀደለት የፍጥነት መጠንን ባለማወቅ ሲሆን፣ በዚህ ቪዲዮ የያዛችሁት መኪና ከተማ ውስጥና የፍጥነት ገደብ በተደረገባቸው ቦታዎች ላይ በምን ያህል ፍጥነት መንዳት እንዳለባችሁ እናያለን። ድርጅታችን ዋልታ ቴክኖሎጂ የመኪና ስርቆትን ለመከላከል የዓለማችን የመጨረሻ የሆነውን የጂፒኤስ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ኛ የግል አውቶሞቢል ሞተር ሳይክልን ጨምሮ ጠቅላላ ክብደት ከ3500 ኪሎግራም በታች ከሆነ በከተማ ውስጥ እስከ 60 ኪሎ ሜትር በሰዓት የሚፈቀድ ሲሆን ከከተማ ውጪ ደግሞ እንደየቦታው ሁኔታ ከ60 እስከ 100 ኪሎ ሜትር በሰዓት ይፈቀዳል። ሁለተኛ የንግድ ወይም የኪራይ ተሽከርካሪዎች ክብደታቸው ከ3500 እስከ 7500 ኪሎግራም ለሚመዝኑ መኪኖች በከተማ ውስጥ በሰዓት 40 ኪሎ ሜትር ድረስ የሚፈቀድ ሲሆን ከከተማ ውጪ ደግሞ 50 እስከ 80 ኪሎ ሜትር ድረስ ይፈቀዳል። ሶስተኛ ከባድ ካሚዮን ከነተሳቢው እንዲሁም የእርሻ መሳሪያዎች ጭምር በከተማው እስከ 3 እስከ 30 ኪሎ ሜትር በሰዓት ሲፈቀድ ከከተማ ውጪ ደግሞ ከ40 እስከ 70 ድረስ እንደየቦታው ሁኔታ ይፈቀዳል። በመጨረሻው ልዩ የፍጥነት ገደብ በተደረገባቸው ቦታዎች ላይ ታፔላ ላይ በተቀመጠው የፍጥነት ወሰን መጓዝ የሚጠበቅባቸው ሲሆን መጀመሪያ ላይ የጠቀስኳቸው ገደቦች እነዚህን ቦታዎች አያካትም። እንደዚህ አይነት ከመኪና ጋር የተገናኙ ወሳኝ መረጃዎች እንድርሳችሁ ፎሎ ማድረግ አትርሱ። እንዲሁም መኪና ለሚነዳው ጓደኛችሁ ይህ ቪዲዮ ስለሚጠቅመው ሼር አድርጉልን።